ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። ትናንትና ከተፈጠረው ደባሪ ሞመንት በኋላ እንግዲህ ዛሬም ተመልሼ እመጣችኋለሁ ማለት ነው። በነገራችን ላይ ያው ትናንትና የተፈጠሩ ነገሮች በሙሉ እኛ ያልጠበቅናቸው ነገሮች ናቸው። አሁን ላይ ነገሮችን ለማጣራት ሞክሬ ነበርና ልጅ ያው በእንደዚህ አይነት ነገር ምናምን ኮርስ እንዳለውና ቴኳንዶ ነው የሚባለው የቴኳንዶ መምህር እንደሆነ ምናምን ደርሼበታለሁ። ይመስለኛም ለዛም መሰለኝ ልጆቹም አልተዘጋጁበትም እንደዛ አይነት ነገር ያደረገብን። በነገራችን ላይ ልጆቹንም በሚገባ አውርቻቸው ነበረ። በጣም ነው ያናደዱኝ እነሱ ራሱ ማለት ነው። ምክንያቱም ሙሉ ለሙሉ ተማመኝ ሙሉ ለሙሉ ኃላፊነቱን ለነሱ ሰጥቻቸው እነሱ እንደሚወጡት እርግጠኛ ሆኜ ነበረ እያንዳንዱን ነገር ሳደርግ የነበረውና የተፈጠረው ነገር ግን እኛ ጭራሽ ባልጠበቅ ነውና ባልተዘጋጀንበት ሁኔታ ስለነበረ ሁላችንንም አስደንግጧል። ከዛ ባሻገር ግን ያው የብዙዎቻችሁንም ኮመንት ለማየት እየሞከርኩ ነበረ። እኔ እንደ አንድ ባል፣ እንደ አንድ አባወራ ቤቴን ሚስቴን እና ልጄን ለመከላከል ነው እየሞከርኩ ያሉት። ምክንያቱም የኔን አለመኖር ወይም በእኔና መሷ መሀል የተፈጠረውን ክፍተት ተጠቅሞ ማንም ሰው ይህንን አጋጣሚ እንዲጠቀምበት ስለማልፈልግ ነው ይህንን ነገር እያደረግኩ ያለሁት እንጂ ሌላ ነገር አስቤም ሌላ አላማ ኖሮኝ አይደለም። እና ብዙዎቻቸው ያለውን ነገር ሳይ እንዲ የዚህን ያክል በእኔ ጉዳይ ተማሩ አሉ የሚለው ነገር ጭንቅላቴ ውስጥ ጥያቄ ፈጥሮብኛል። ከዛ ባሻገር ግን እኔ እያንዳንዱ ነገር ለማስተካከል እየሞከርኩ እንደሆነ ሁላችሁም ታውቃላችሁ። ምክንያቱም በፊት ላይ እሷን ሲያናድዱ የነበሩ ነገሮችን ሙሉ በሙሉ ትቼ ከእሷ ይቅርተዋል ለማግኘት በጣም እየጣርኩ ነበረ። በሽምግልና ብዙ ነገሮችን ለማድረግ እየሞከርኩ ነበር እና በእንደዚህ አይነት ሁኔታ ውስጥ ሆኜ ደግሞ እሷ እንደዚህ አዲስ ሰው አምጥታ ጭራሽ ቤት እስከ ማምጣት ወታሻይ ቡና እስከ ማነት ህፃኑን ለቃ ወታ የማይሆኑ ነገሮችን ስታደርግ መጥቼ ማናገሬ ስህተት ከሆነ እኔ እንጃ። እኔ ስተቴ የቱ ጋር እንደሆነ ምንም ሊገባኝ አልቻልም። እና ብዙዎቻችሁን ሳይገን ምን ያክል በኔ እንዳዘናችሁብኝና ምን ያክል ነገሮች እንደደበራችሁ ምናምን ነው የታዘብኩት ብቻ። ግን ያው አሁንም ቢሆን ማለት ነው አሁንም ቢሆን ማድረግ የምችለው ነገር ቢኖር ይሄ ልጅ ይህንን አጋጣሚ ተጠቅሞ ቤቴ ውስጥ እንዲገባ በምንም አይነት ሁኔታ ልፈቅድለት አልችልም። የምሬን ነው ምላችሁ። በዚህ ነገር ላይ ምንም አይነት ድርድር የለም በእኔ መሀል እና በጣም ነው ተናድጄ ያለሁት። ሲጀምር ጭራሽ መሆን የሌለበት ነገር ነው። እሷም ደግሞ ጭራሽ የማይገባውን ፊት እየሰጠች ማለት ነው። ልጁ እያደረገ ያለውን ነገር ትክክል ነኝ ብሎ አስቦ ነው እያንዳንዱን ነገር የሚያደርገው። የሚገርማችሁ በጣም ስሜታዊ የሆንኩበትም ትልቁ ምክንያት ይሄ ነውና ይሄ ልጅ ደግሞ ከዚህ በኋላ እኔ በየትኛውም አይነት አጋጣሚ ይሁን ማለት ነው ቤቴ ውስጥ ድጋሚ ላዩ አልፈልግም። ከሷ ጋርም በድጋሚ ላዩ አልፈልግም። የምሬ ነው ምላችሁ ምክንያቱም የኔና የሷ ነገር በአሁኑ ሰዓት ምንም የተቋጨ ነገር የለውም፣ ወይም የጨረስ ነው የዘጋ ነው ፋይል የለም። እያንዳንዱ ነገር መስመርን ያለው፣ ሽምግልና የሄዱ ሰዎች ራሱ ማለት ነው በቀጠሮ ነው ነገሮች እስኪስተካከሉ ድረስ ሁለታችሁም ለተወሰነ ጊዜ ከራሳችሁ ጋር ሁኑ፣ ከራሳችሁ ጋር ተነጋገሩ ብለው ጊዜ በሰጡን ሰዓት ላይ እንደዚህ ጎረምሳ ይዛ መታ ምናምን ቤት ድረስ ጎትታ እያመጣሽ ጭራሽ ደግሞ ማለት ነው እማይሆን ምላሽን የሚሰጥ ሰው ይዛ መታ እንደዚህ አይነት ነገሮችን ስታደርግ ዝም ብዬ ማየት ስለማልችል ነው እያንዳንዱን ነገር እያደረኩ ያለሁትና፣ ያው ይሄ ነገር እንግዲህ ትክክል አይደለም ብላችሁ የምታስቡ ከሆነ እኔ ምንም ማድረግ አልችልም። እኔ በአሁኑ ሰዓት ማለት ነው ትክክል ነው ብዬ ያሰብኩትን ያመንኩበትን ነገር ለማድረግ እየሞከርኩ ነው ያለሁት ቤቴን ልጄንና የገዛ ባለቤቴን ከሌላ ሰው ለመከላከል ነው እየሞከርኩ ያለሁት እንጂ ሌላ ነገር ለማድረግ እየሞከርኩ አይደለም። ከዚህ በፊት ሳደርጋቸው የነበሩ ነገሮችና እሷን ሲያበሳጭ የነበረውን ነገርና ሌሎች ሌሎች ነገሮችንም ሙሉ በሙሉ አቁም ያሉኝ። በነገራችን ላይ በአሁኑ ሰዓት እኔ ሌላ አይነት መስመር ምናምን እንደበፊቱ ከነቤዛ ጋር ምናምን መገናኘት የሚባል ነገር የለም። በተቻለ መጠን እግዚአብሔር ረቶይ ራሴን ሙሉ ለሙሉ ከዛ ነገር ውስጥ አውጥቻለሁኝና እንደዚህ ነገሮችን ለማስተካከል እየለፈው እየጣርኩ ባለውበት ሰዓት ደግሞ ይሄ ነገር መፈጠሩ እኔ እንደ አንድ ሰው ስሜታዊ አድርጎኛል። የምሬ ነው እምላችሁ፣ ምንም እየዋሸሁኝ አይደለም። እያንዳንዷ ከውስጤ እያወጣው የምናገረው ነገር በጣም ስለተሰማኝና እንዴ እኔ የዚህን ያክል ያጠፈውት ነገር አለ እንዴ ብዬ ምናምን ሁሉ አራሴን በጣም እንድጠይቅ ነው ያደረገኝ። ትላንትና እንዴ እዚህን ያክል ሰው ተማሮብኛል እንዴ ምናምን ብዬ ራሴን እንድጠይቅ ነው ያደረገኝ። ግን በአሁኑ ሰዓት ያለኝ ብቸኛ አማራጭ ራሴን ከዚህ ነገር መከላከልና መከላከል ነው። በነገራችን ላይ አው ከተፈጠረው ግርግር በኋላ የዚህን ያክል የከፋ ነገር አልተፈጠረም። በነገራችን ላይ በአጋጣሚ እኛ በወደቅንበት መሄዱ እንጂ ሌላ የተፈጠረ ነገር የለም። ከእነሱ ጋርም ተነጋግሬ ያለው ያው ምላሽ ሰጥተውኛል። አሁንም ከካሜራ ጀርባ አሉ። ያለውን ነገር ያው ከእነሱ ጋርም እንነጋገራለን። ግን ያው እንደዚህ አይነት ነገር መኖሩን አናውቅም ነው ያሉት። እኔም ዛሬ ላይ ነው ነገሮችን ለማጣራት የሞከርኩት። ያው የቴኳንዶ መምህር መሆኑን ምናምን ሰምቻለሁ ማለት ነው። እነሱም ስላልተዘጋጁበት ይመስለኛል ያንን አጋጣሚ ተጠቅሞ የሆነ በአጭር ደቂቃ ውስጥ ነው ነገሮች የተቀያየሩትና እንግዲህ ዛሬ ለዚህ ነገር ምላሽ እንሰጣለን። ይሄ ያንተ ጉዳይ ብቻ አይደለም ከዚህ በኋላ የኛም ጉዳይ ነው ብለው እንግዲህ መጥተዋል ማለት ነው። እዚህ ነው ያሉት ስላለው ነገር እነሱም ያልጠበቁት ነገር ስለሆነ ግራ ተጋብተዋል ማለት ነው። ከካሜራ ጀርባ ነው ያሉት። ያው ያለውን ነገር ከነሱ ጋር አውርተን ደግሞ ምን ማድረግ እንዳለብን እንግዲህ እንወያያለን ማለት ነው። እስኪ እንሂድ ወደነሱ እንኳንስ

ትላንት የተፈጠረው ነገር ያው በጣም እንዳሳዘነኝ ታውቃላችሁ አይደለ? ይገባናል ቦስ ምክንያቱም እኔ ከዚህ በፊት አብረን ብዙ ስራዎችን ስለሰራን ነው ከእናንተ ጋር አብሬ አሁን ላይ ለሰራ የመጣውትና ለምን እንዳላችሁ ብዙ ነገሮችን ታውቃላችሁ አብረን ብዙ ስራ ሰርተናል ብዬ አስቤ ይሄንን ያክል ሀላፊነት ሰጣችሁ በዚህ ልክ ማለት ነው እኔ በጣም ነው ያፈርኩት የምሬን ነው ማለት በጣም ማለት ነው በተፈጠረው ነገርና አሁን ላይ ዋስ ምንድን ነው ዋስትና? እሺ ክፍያ ክፍያችሁ አለ ቀብድ እንኳን አይደለም የሰጧችሁ ሙሉ ክፍያን የሰጧችሁ ሶ ለኔ የሚገባኝ ነገር ይሄ ነው። እንደሱ ማለት ሳይሆን መቀጠል የምችለው እሺ ነገር አይደለም። እንደሱ ሳይሆን ያው መጀመሪያ ላይ ሌላ ጊዜ ስንሰራ ስራ ማለት ነው ያለውን ነገር ተነግረን ነበረ። ስለዛ ሰው መረጃ ማለት ነው ይሄ ሰውዬ ደግሞ ቴኳንዶ ሰልጥኗል። እኛ ደግሞ እንደዚህ አላሰብነውም። እሱ በነገራችን ላይ እኔም በኋላ ላይ ነው መረጃው የደረሰኝ፣ በነገራችን ላይ እንጂ መምህር መሆኑ ምናምንና የራሱ የቴኳንዶ ትምህርት ቤት እንዳለው ምናምን የሰሞት በኋላ ላይ ነው ይሄ ነገር ከተፈጠረ በኋላ ለማጣራት ሞክሬ ነው። ግን ቢሆንም ማለት ነው በዚህ ልክ እናንተ ቢያንስ ዘገጁ ብትሆኑ ማለት ነው ቢያንስ በተወሰነ መልኩ ለመከላከል ተሞክሩ ነበርና ምንም ማድረግ አለመቻላችንና አሁን የልብ ልብ ነው የሚሰማው። ማታ እሷ እራሱ ደውላ ማለት ነው በጣም እንትን ስትልቤ ነበረ። ኧረ ለእሱ ቦስ አዘጋጅተናል ነው እዚህ በኋላ። እሺ እኔ አሁን ምንድነው አሁን አይ አሁን እኔ አሁን፣ እሺ ምንድነው ለዚህ ነገር መልሳችን ምንድነው? አሁን በምን አይነት መልኩ ነው ይሄንን ልጅ ምን ይዘው? እኔ በነገራችን ላይ በቀላሉ ልለቀው የምፈልገው አይነት እሱ አይደለም። እንደውም ከትላንቱ በኋላ ማለት ነው፣ ትናንት ከተፈጠረው ነገር በኋላ ስሜቴ በጣም ነው እንትን የሆነው። ከዚህ በኋላ ይህን ልጅ በቀላሉ ልተወው አልችልም። እናንተ እንኳን ብትተው እናንተ እንቢ ብትሉኝ ማለት ነው እኔ ሌላ ሰው አምጥቼ ይህንን ስራ ማሰራት ፈልጋለሁ። ገብቷችኋል አይደለ? እሱ አሁን ይህንን ስራ ትሰራላችሁ በአግባቡ ወይስ ሌላ ሰው ልፈልግ? ይኸውልህ ቦሴ፣ አሁን ያልተረዳ ነገር አለ። በመጀመሪያ ማለት ነው ትላንትና የተከሰተው ነገር ትላንትና አልፏል። ከትላንትና በኋላ ደግሞ ሰው እንትን ብለን እየተከታተል ነው ያለው። አሁን ደግሞ እዛ አካባቢ አለ ተብለናል። ኦኬ። ስለዚህ አሁን ላይ ይህንን ጉዳይ መጨረስ እንችላለን። አዎ እኛ መጨረስ እንፈልጋለን። ሲጀምርም ለኛ ለስማችንም ጥሩ ስላልሆነ ሆነ ይህንን ሰውዬ ማስወገድ ነው የምንፈልገው። ኦኬ፣ አሁን ምንድን ነው ማድረግ የምንችለው? አሁን በቃ እዛ አካባቢ ያለ ተብለናል። ከፈለክ መከተል ትችላለህ። መሄድ እንችላለን። ኦኬ፣ ስለዚህ ሚዳ ይቻላል አረለ ከዚህ ጋር ነው አለ የተባለው። አዎ ከዚህ አካባቢ ይመጣል ተብለናል። እዚህ ጋር ነው። ችግር የለውም ቦስ፣ አያሳስብም። ሌላ ችግር ውስጥ እንዳንገባ ነው። በነገራችን ላይ ከዚህ በፊትም በእንደዚህ አይነት ስራ ሌላ ችግር ውስጥ ክስተት ነው እራሱ ነው ዛሬማ ዋጋውን ሳይሰጠው ማለት ነው፣ የመጨረሻው ነው የሚሆነው። ዛሬ በምንም አይነት ሁኔታ እንዲ